የመጀመሪያው ዜና ስናልፍ እንግዲህ ከሰሞኑን ዶናልድ ትራምፕ ያወጁት አዋጅ እጅግ በጣም አነጋጋሪ እየሆነ ነው። በተለያዩ ዓለም አገራት በተለያዩ የዓለም ሀገራት ላይ ትልቅ የሆነ ወጀብን እያስነሳ ይገኛል በአሁኑ ወቅት። ይህም ወጀብ የኢኮኖሚ ወጀብ ነው። የኢኮኖሚ ወጀብ መሆኑ ብቻ አልቀረም። በቅርቡ እንግዲህ ዶናልድ ትራምፕ ላይ ሰላማዊ ሰልፍ ማለትም እስካሁን ድረስ ሳይቶ የማይታወቅና እጅግ በጣም ብዛት ያላቸው ሰዎች የተገኙበት በተለያዩ የአሜሪካ ሀገር ክፍለ ሀገራት እንዲሁም በተጨማሪ በተለያዩ አውሮፓ ሀገራትና ከአውሮፓ ሀገራት ውጭ በሆኑ ሀገራት ላይም እንግዲህ ዶናልድ ትራምፕን ተቃውሞ እንግዲህ የተለያዩ ሰዎች ሰላማዊ ሰልፍ ወጥተዋል። እነዚህም ሰላማዊ ሰልፎች ብዛት ያላቸው ሰዎች የተገኙበት ሰላማዊ ሰልፎች ሲሆኑ በተለያዩ የአሜሪካ ግዛቶች የተካሄዱ ናቸው። በዚህም ሰልፎች ላይ እንግዲህ የተለያዩ ተቃውሞዎች ሲሰሙ ነበረ። ከተቃውሞች መሃል እንግዲህ እኛ በንጉስ አንገዛም፣ እኛ በሀብታም ባለሀብት እኛን አይገዛንም ብለው የሚሉ የተለያዩ መፈክሮች እንግዲህ ሲታዩ ነበረ። ታዲያ ዶናልድ ትራምፕም እንደተናገሩት ከሆነ በዚህ ታሪፍ ምክንያት ትንሽ የሚሆን ወጀብ መነሳቱ አይቀርም። ነገር ግን ሁልጊዜም ቢሆን ለታመመሰው ግዴታ መድኃኒት መወጋት አለበት። ያንንም መድኃኒት ያሰው ሲወጋ ህመም ይኖራል ብለው ተናግሯል ማለት ነው። ታዲያ ይሄ ታሪፍ ካስቀየማቸውና ትንሽ እርግጫው ከበዛባቸው የዓለማችን ቁጥር አንድ ሀብታሞች መሀል እንግዲህ አንደኛው ኢሎን መስክ ነው። እንደሚታወቀው ኢሎን መስክ ከዶናልድ ትራምፕ ጋር እጅግ በጣም ከባድ የሆነ ቀረረብ ነበራቸው። ነገር ግን በትናንትናው እለት ወጥቶ እንደተናገረው ከሆነ ይህ ታሪፍ ማለትም በአሜሪካንና በአውሮፓ መሀል ያለው ታሪፍ ዜሮ ፐርሰንት ታሪፍ ሊሆን ይገባል። ምንም አይነት ታሪፍ በሁለቱ መሀል ሊኖር አይገባም ብሎ ተናግሯል ማለት ነው። ይህ እንግዲህ ትራምፕ ከአነሱት ሀሳብና ከፈረሙት ሀሳብ ጋር ፈጽሞ የሚገናኝ አይደለም። እንደሚታወቀው የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ እንግዲህ ኤዩ ላይ የ20 ፐርሰንት ታሪፍ እንደበየኑ ይታወቃል። የዶናልድ ትራምፕም ቀኝ እጅ የሆነው ኤሎ መስክ በአሁኑ ወቅት ይህንን ነገር ተቃውሞታል ማለት ነው። ታዲያ ይህንን ተከትሎ በዛሬ ዕለት ማለትም ሰኞ ዕለት እንግዲህ የአሜሪካን ስቶክ ማርኬት ሲከፈት እጅግ በጣም ከባድ የሆነ ማሽቆልቆሉን ይመለከታል ተብሎ የተነገረ ይገኛል።